ግሪ የፍቅር ደብዳቤ። ሰላም ቤተሰቦቼ እንዴት አላችሁ? ፍቅርም በደብዳቤ አሁንም ተመልሰዋል። እንግዲህ ዛሬም ደግሞ ከአንድ አፍቃሪ ጋር ተገናኝተናል። የስምንት ዓመት ፍቅረኛውን የስምንት ዓመት ፍቅሩን ዛሬ ሊገልጽላት ነው። ለስምንት ዓመት ሙሉ ያፈቅራታል፣ ግን ስምንት ዓመት ሙሉ ፍቅሩን ገልጾላት አያውቅም። ዛሬ ደብዳቤ ሊጽፍላት በደብዳቤ ፍቅሩን ሊገልጽላት ነው እና በጣም በጣም የሚያስደስት የፍቅር ታሪክ ነው። ስምንት ዓመት ማፍቀር በጣም የምታደል ነው። በጣም ጥሩ ልብ ያለው ወንድማችን ነው። ይህ በዚህ ደብዳቤ የጻፋችሁ የተጻጻፋችሁ በየቤታችሁ ደብዳቤ ተቀበላችሁ ይህን ደብዳቤ ታስታውሱት ከሆነ በዚሁ ላስታውሳችሁ እና ምናልባት ወደ እኔ ደትልኩልኝ ከፈለጋችሁ በቴሌግራም ወልቤት ብላችሁ ቴሌግራም ከስር ሊንኩን አስቀምጥላችኋለሁ። በቴሌግራም ብትልኩልኝ ደብዳቤያችሁን በድምጽ ወደ እናንተ አደርሰዋለሁ። ዩቲዩብ ላይ ተረክላችኋለሁ። በዚሁ ደብዳቤ ጻፋችሁ ካላችሁ የድሮ ደብዳቤ ካላችሁ። ከዛ ባለፈ ወደ ዛሬው እንትናችን ወደ ዛሬው ወንድማችን ስንሄድ የስምንት ዓመት ፍቅሩን ይገልጽልናል። ስምህን ንገረን። አገኘው ግርማ እባላለሁ። አገኘው ግርማ እንግዲህ እንኳን ደህና መጣ። ፍቅርን በደብዳቤ ለመግለጽ ፈቃደኛ ሆነ ስለመጣ አመሰግናለሁ። እሺ ለማን ነው የምትጽፈው ደብዳቤውን? ስሟን መግለጽ ትፈልጋለህ? ስሟ ሯማ ይባላል። ሯማ ከአሁን በፊት ደብዳቤ ጽፈት አውቃለህ? በትምህርት ቤት አላውቅም፣ ግጥም ነው የምጽፈው እንጂ ደብዳቤ ጽፌ አላውቅም። አሁን ፍቅርህን በደብዳቤ መግለጽ ምን ያህል የአንተን የውስጥን ፍቅር ምን ያህል የሚያስረዳል ይመስላል? ቢያንስ ደብዳቤ መጻፍህ ፍቅርን አውጥቶ ያስቀምጣል ቢያንስ ያቃላል ብዬ አስባለሁ። እና እንደዚህ ነው ሀሳቤ። አንድ ወረቀት ነው የሚሰጥህ ሌላ ፖስታ የሚዘጋጅበት ነው። በሱ ትጽፍልን አለ ሮሃማ ደግሞ ይህን ደብዳቤ ተቀብላ የምትጽፍልን መልስ እንጠብቃለን። መልሷን እንቀበላለን። መልሷን ተቀብዬ ደግሞ የሷን ይዤ ይመጣለሁ ማለት ነው። ካልጻፈችም በስልክ የምትለኝ ካለ በስልክ የምትለኝ እንድታሳውቀኝ ወይም ለአንተ ደውላ እንድትነግረህ አደርጋለሁ ። ምክንያቱም ደብዳቤ ምላሽ ማግኘት ስላለበት፣ በእርግጠኝነት ወይ በአካል መታም ምላሿን ልታሳውቅ ትችላለች። በደብዳቤ ከገለጸችልህ ደግሞ እኔ ይዤ እመጣለሁ። አሁን ወደ መጻፉ እሄዳለሁ። ለአመታት አፍኜ ያስኩት ፍቅርሽን ከዚህ በላይ መሸከም አልቻልኩ። የፍቅር ደብዳቤ ለምወድሽ ለራክሽኝ ፍቅርዬ

መች ደልቶኛ፣ አርፋለሁ ትዝታን ገልጦብኝ። ፀሐይ ስትዘቀዝቅ ጀንበሯ ስትጨልም በረዶ ቤቴም ውስጥ። ያው የተዋወቅነው ቸርች ነው። እና ደግሞ ከተዋወቅን ወደ ሰባት አመት ምናምን ይሆናል። ድንገት ነው በቃ ከፕሮግራም ጋር ምስት ወጣ ምናምን ማለት ፕሮግራም እየተደረገ አየዋት። ከዛ በኋላ ከፕሮግራም ስትወጣ ሰላም ና መባባል ተጀመረ። ከዛ መሸኘት ምናምን ጀመርኩ፣ ግን አላወራት ምንም ነገር ስላለው ነገር እስካሁን ድረስ ምንም እንትን አላልኩም። ትዝ አይልሽም እንዴ እኛው ምቀናቶች በጨረቃ ድምቀት ሲያዩን ከዋክብቶች

ልክ እሷን አግኝቻት አሁን ፊት ለፊት እያወራኋት ያክል ነው እየተሰማኝ ያለው። ወይም ደግሞ እሷን ብቻ እሷን እያወራኋት ያለ ነው እየመሰለኝ ያለው። ስሜቴ እንደዚህ ነው እና በጣም ደስ ብሎኛል። ልክ የተዘበራረቀ ስሜት ነው የሚሰማኝ እና ደግሞ ፈርቻለሁ። እንደዚህ ነው ያለው ስሜት ፍቅርን በአካል መግለጽ አዎ፣ ፈሪ ነኝ። በእርግጥ ፍቅርን ከእንትን ይልቅ በተግባር ማሳየት እወዳለሁ ከመግለጽ ይልቅ። ግን አሁን ላይ በጣም ስለ እሷ ስለሆነ እያሰብኩ ያለሁት በደንብ ያለኝን ስሜት መግለጽ እፈልጋለሁ። እርግጠኛው መናገር አልችልም፣ ግን ደስ የሚላት ይመስለኛል። ምክንያቱም እስካሁን ድረስ እሷን ነው የማስበው እና ስሜቴም አልተቀየረም፣ እንዲያውም ብሷል እና ደስ የሚላት ይመስለኛል ይህንን ስታውቅ ት ድንገት እንኳን ማለት ጓደኝነቱን ፍቅረኝነቱን ባትፈልጊ ጓደኜ መሆን የምትች ከሆነ ወይም ደግሞ ከፍቅር ውጭ ቤስት ፍሬንድ መሆን ይቻላል። እድሉን ብሰጭኝ እና ቢያንስ ጓደኝ እንኳን ብትሆኝ ደስ ይለኛል። ከፍቅር ውጭ ማለት ነው። ከፍቅር ውጭ የሚለው ምንድን ነው? ድንገት ፍቅረኛ ካለሽ ወይም ደግሞ ፍቅር መጀመር የማትፈልጊ ከሆነ ምናምን ድንገት ጓደኝ ብትሆኝ እና እድሉ ብትሰጭኝ ከናፍቆት አጠገብ መሆን ይሻላል ብዬ ሰለማምን ማለት ነው። እና ጥሩ መልስ እንደምትመልሽልኝም ተስፋ አድርጋለሁ። በጣም በጣም ማፈቅሽ ከሚባለው በላይ ለምወድሽ ለራክሽኝ ፍቅርዬ በትዝታሽ ምሽቅ አለውተ ከልዬ ሳስታውስ ያን ጊዜ ሲተፋኝ ምልሽ ናፍቆቴን ቢያስታግስ በንባ የጻፍኩልሽ ንከንፋለው እንጂ ናፍቆታ ይሎብኝ። ሁለት መልእክት አለኝ። አንደኛው ይህን ደብዳቤ የጻፍኩላት ለሯዋማ ሲሆን ሁለተኛው ደግሞ ይህን ፕሮግራም ለምትከታተሉ ሰዎች ነው። ለረዋማ አንደኛ ይህን ፕሮግራም ስታይ እንደማፈቅርሽ እንድታቂ ና ይህን ደብዳቤ የጻፍኩልሽ በጣም እንደናፈቅሽኝ፣ መቼም አንቺን ልረሳሽ እንደማልችል ከአይሞሪም ከልቤ የምልተውጭ እንደማትችል አግብተሽን ቢሆን አንቺን ከማፍቀር ወደኋላ እንደማለል እንድታቂ እፈልጋለሁ። ሁለተኛ ደግሞ ይህንን ፕሮግራም ደግሞ ለምትከታተሉ ሰዎች መልእክቴ ምንድን ነው? ያው እኔ ስምንት ዓመት ሙሉ ነው እሷን አፍቅሪያት ያለሁት፣ እና እስካሁን ድረስ አላገኘዋትም ማለት አብረን አይደለም ያለ ነው። እና እንደዚህ እንደ እኔ ብዙ ትኖራላችሁ ብዬ አስባለሁ። ፍቅራችሁን እንደብቃችሁ ያላችሁ ምናም እና ያልተናገራችሁ ምናም ማለት ነው እና መፍትሄው መናገር መናገር እንደሆነ እኔም አሁን ላይ ሳስብ ብዙ ብዙ ያጠፋቸው ነገሮች አሉ። በጊዜ አልተጠቀምኩም፣ ጊዜን አባክኝ ያለው እና እንደ እኔ እንድትሆኑ ስለማልፈልግ ነው የመልእክት ወንድሞ ደግሞ የመልእክት ማደርስላችሁ እና ግልጽ ሆናችሁ ለምትወዱት ሰው ስሜታችሁ እንድትገልጹ ሴትም ከሆንሽ ለወንዱ፣ ወንድም ከሆንክ ለሴቷ ፍቅራችሁን እንድትገልጹ ፈልጋለሁ። እንዳትጎዱ ማለት ነው እና ፍቅራችሁን ከመግለጽ ወደኋላ እንዳትሉ እና አመሰግናለሁ። መስደልቶኛ አርፋለው ትዝታን ገልጦብኝ ቤተሰቦች እንግዲህ ወንድማችን አገኘው ፍቅሩን ጽፎ ጨርሷል። ደብዳቤውን ጽፎ ጨርሷል እና ተቀብያለሁ ደብዳቤውን። ሮሃማ እንግዲህ መቼም እንደማታሰፍሪኝ ተስፋ አደርጋለሁ። ስታይ ይህን ደብዳቤ ምን ሊሰማሽ እንደሚችል ባላውቅም የደብዳቤው ምላሽ ግን መልካም እንደሚሆን ተስፋ አደርጋለሁ። እንግዲህ በቪዲዮም ያለው አለ። ከደብዳቤው ባለፈ መልስሽን ደግሞ አንጅም በደብዳቤ እንድታሳውቂኝ ደብዳቤውን ይዤ እመጣለሁ። እሷም ደግሞ ደብዳቤውን ስትቀበል ምን ትላለች? ከደብዳቤው ባለፈ ደግሞ በደብዳቤው ምን ይሰማት ይሆን የሚለውን ቀጣይ እናያለን። የእንጆሪ ዘለላ የመሰሉ ከንፈሮችሽ ለአመታት አፍኜ ያስኩት ፍቅርሽን ከዚህ በላይ መሸከም አልቻልኩ። የፍቅር እንግዲህ ቤተሰቦች ደብዳቤውን ከተቀበልኩ በኋላ ለሩሃማ ደጋግሜ እየደወልኩላት ነበረ። ሁለት ቀን ምናምን አላነሳችልኝም። አሁንም እየደወልኩላት ነበረ፣ ምንም ስልክ ልታነሳልኝ አልቻለችም። ስለዚህ ምንም ማድረግ አይቻልም። አሁንም ደግሜ ሞክር እንግዲህ ቤተሰቦቼ ያገኘውን ፍቅረኛ ወይም የሚያፈቅራትን ልናገኛት አልቻልንም። በጣም በተደጋጋሚ ስልክ ደውዬላታለሁ፣ ላገኛት አልቻልኩም። ስልክም ልታነሳልኝ አልቻለችም። ቴክስት አድርጌላት ነበር፣ አልመለሰችልኝም። አሁን ምንም ማድረግ አንችልም። ሊያጋጥም ይችላል እንዲን ነገር፣ ወይ አልፈለገችም፣ ወይ ደግሞ የሚመቻት ሁኔታ ጋር አለችም። እና ስለዚህ እኔ ምንድነው ያሰብኩት ደብዳቤውን አነበዋለሁ። አነበውና በዩቲዩብ ላይ ይለቀቃል። ከተለቀቀ በኋላ ሊንኩን ልክላት አለው በቴሌግራም ምናልባት ልክልሻ አለው። አይተሽው እንግዲህ የእሱንም የጻፈውንና የተናገረውን ሰምተሽ ትሰሚዋለሽ፣ ታይዋለሽ። ይህን ካየሽ በኋላ መልስሽን ብታሳውቂው ደስ ይለኛል። እንግዲህ በዚህ ፕሮግራም ላይ አንቺ ብትቀርቢና ደብዳቤውን ተቀብለሽው መልስሽን በደብዳቤ ብትጽፊለት ደስ ይለኝ ነበረ፣ ግን ስልክ ስላልሰራ ነው። ይህን ቪዲዮ ካየሽው መልስሽን ብታሳውቂው እላለሁ። ይድረስ ለምወድሽ ለሁል ጊዜም ፍቅሬ፣ ለጤናሽ እንደምን አለሽ? እኔ ካንቺ ሐሳብና ናፍቆት በስተቀር ደህና ነኝ። አንቺን ካየሁበት ጊዜና ዓመታት ጀምሮ ስላንቺ አስባለሁ፣ አንቺን አልማለሁ። በቃ ምን ልበልሽ? ማሰብ አቁሚያለሁ። ስምንት ዓመት ሙሉ ብቻ የናፍቀረሻለሁ። ይህንን ደብዳቤ በብዙ የስሜትና የናፍቆት ማዕበል ውስጥ ሆኜ ነው ይጻፍኩልሽ። ካየሁሽ ጊዜ ጀምሮ ልቤ ውስጥ ገብተሻል። በጣም ተናፍቅሻል። አይምሮዬ ከአንቺ ውጭ ማሰባቅቶታል። ተጨንቄአለሁ፣ ታምሜአለሁ። ልቤ ከአንቺ ጋር ጠፍቷል። በሕልሜም በሐሳቤም ትመላለሻለሽ። በቃ የእኔ ወድ አንቺ ነሽ ምንጊዜም የምወድሽ። እባክሽ ልለምንሽ። እንደ ፈጣሪ ፈቃድ ሆኖ የምጽፍልሽ ደብዳቤ እጅሽ ላይ ከገባና አንቺ እጅ ላይ ከደረሰ እንድታውቂልኝ የምፈልገው ዘላለም ማለትም ሕይወት እስኪያበቃ ማፍቀሬን እንደማልተው ነው። ብታገቢም ከልቤ እንደማትወጪ አንቺን ማሰቤን እንደማላቁም እንድታውቂልኝ እፈልጋለሁ። ድንገት ከኔ ውጪ አግብተሽ ከሆነ መልካም ትዳር ብያለሁ። ልቤ ግን አሁንም ድረስ እንደማገባሽ ነግረኛል። የምንጊዜውም አፍቃሪሽ አገኘሁነኝ። ሁልጊዜም በጣም አፈቅርሻለሁ። የዛሬው ፕሮግራማችን ይሄን ይመስል ነበረ። በቀጣይ ደግሞ ደብዳቤ መጻፍ የምትፈልጉ ጻፉልኝ። አሁንም በቴሌግራም አሳውቁኝ። ስለነበረ ጊዜ አመሰግናለሁ።